ሰላም ፋሚሊ እንዴት ናችሁ? አንድ ነገር ከማርቆስ ወንጌል ምዕራፍ 12 ከ35 እስከ 37 ባለው ክፍል ላይ አንድ ሀሳብ የተነሳ ሀሳብ አለእና ና ሀሳቡንም ክርስቶስ ነው ጥያቄ የመሰል ነገር ያወራው እና ይህም ምንድን ነው? ቁጥር ከ35 37 ላይ በተለይ 37ኛው 36 ላይ የሚያነሳው ሀሳብ አለ ፈሪሳውያንና ጸሐፍት ወይም ጸሐፍት እና ፈሪሳውያን ኢየሱስ ክርስቶስ ክርስቶስ የዳዊት ልጅ ነው እንዴት ይላሉ አለ። ምክንያቱም የሚሉበት የራሳቸው የሆነ ምክንያት አለ። ግን እውነታው ምንድን ነው? ክርስቶስ የዳዊት ልጅ ነው የሚለውን ነገር እነሱ በእነሱ እይታ ይበሉ እንጂ አንድ ነገር እናስተውላለን መጽሐፍትን አለመመርመር እና አለማየት ማለት ነው። እንዴት ይላሉ? ለምን ሲባል ዳዊት ራሱ ጌታ ጌታዬን ጠላቶችን የእግሮ የእግሮችህ መረገጫ እስከማደርግ ጊዜ ድረስ በቀኜ ተቀመጥ ብሎታል። እንግዲያውስ ዳዊት ጌታ ጌታዬን ብሎ ሲል ኢየሱስ ክርስቶስ የዳዊት ልጅ ነው ወይስ የዳዊት ጌታ ነው። ስለዚህ ኢየሱስ ክርስቶስ የዳዊትም ጌታ ነው። ከ35 እስከ 37 ኢየሱስ ክርስቶስ የዳዊትም ጌታ ነው። ኢየሱስ ክርስቶስ የዳዊትም ጌታ ነው የሚለውን ትምህርት ሕዝብ ተሰብስቦ በሚያስተምርበት ጊዜ በሚገርም ሁኔታ ብዙዎች እየተደሰቱ ደስ እያላቸው ይማሩና ይሰሙ ነበረ ይላል። እና ይሄ መልእክት በጣም ሰው እየተደሰተ የሚሰማው እየተደሰተ የሚሰማው መልእክት ቢኖር የኢየሱስ ጌትነት ነው። ብዙ ያልገባቸው ሰዎች ኢየሱስ ክርስቶስን ለመቃወም ብዙ ምክንያቶችን ይደረድራሉ። ዳዊት ዳዊት ጌታ ጌታዬን ብሎ ያለው ለኢየሱስ ክርስቶስ ስለዚህ የዳዊት ልጅ የሚለው እንዳለ ሆኖ ዘ ሴንትራል አይዲያው ግን ዳዊት ጌታ አለው ብለን ብንል፣ ኢየሱስ ክርስቶስ ያን የዳዊት ጌታ ነው። ፈሪሳውያን እየሰሙ ሌሎች ብዙዎች ያደመጡት።